ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁልኝ? እንዴት ከረማችሁልኝ? እያልኩ እንግዲህ ባለፈው ቪዲዮ የኔን ታሪክ ሰምታችኋል። ዛሬ ደግሞ እንግዲህ ወንድማችን ብርዝናዬ ይዞ ተከስቻለሁ እያልን እየተዛዛ ግን ኖላዊ ድራማ ድምቀት የሆን ልጆች ነን፣ እና በዛም ብዙ ድጋፍ የምታደረጉልን እና አድንቆት የሚሰጡ ሰዎችን በዚሁ እያመሰገን ናችሁ። ዛሬ እንግዲህ ከተምቹ አሪፍ ቆይታ እናደርጋለን። እንግዲህ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውሎ ምልክትም እየተጫራችሁ ከዚህ በኋላ እንድሰራላችሁ የምትፈልጉትን ኮሜንት እያስቀመጣችሁ ለምታበረታቱ እያመሰገንኳችሁ እስኪ ወደ ወንድማቼ እንሄዳለን። እሺ፣ እንኳን በደህና መጣህ ወደ እኔ ቤተሰቦች። እንዴት ነበሩ? ለዛሬ ከስራ ተመልሰን ወደ ጆሮ ኖራዊ ወይ ደግሞ መልክቲዩብ መጥተናል። የገባችሁ ሰብስክራይብ አድርጉለት። ወደፊት በጣም ብዙ ስራዎች ይዞ እየመጣ ነው። ጆሮ ያው በእናንተ ነው፣ እስከዚህ የሚደረስ ነው። ከዚህ በኋላም በእናንተ ነው። እኛም ወደፊት ሌሎች ነገሮችን ይዘን ለመምጣት እናንተ ነው የሚመጣው ፕሮግራሞችን ለማዘጋጀት ጋር እንገባለና፣ አዎ አንገባለን፣ እንገባለን። እሺ ወንድማችን እስኪ በጣም ብዙ ቤተሰቦች ያንተን ትክክለኛ ትክክለኛ ስም አያውቁም እና እስኪ ከስምህ እንጀምር ሌላውን ነገር እንትን ሆና እስኪ ስም ግን ማን ይባላል እኔም ልወቅ ሁለት ስም ነህ አንደኛው አንደኛው ሁለት አይ የመታወቂያው ስሜ ዘዳግም ይባላል ዘዳግም ብርሃን የሰፈር ስሜ ሳይሆን ብዙ ሰዎች በእኔ ሃይማኖት ግራ ሲገባ ያለኝ ኦኬ አዎ አዎ ሙስሊም ነኝ እና አብድራህማን ነው ስሜ በቃ አብዱራህማን ጀሊል እንደት ነህ? አብዱራህማን ነው። በጣም ደስ የምትስማለህ። አብዱራህማን ነው። ዘዳግም እንኳን ወደ እኔ በሰላም ፈቃደኛ እንኳን ኛ አይደለም አስቸግሮኝ አስጨንቆኝ ነው ካልመጣ ብሎ አስጨንቆኝ ነው የመጣሁት። ይሄን ተረዱልኝ፣ ውሸት ነው ቤተሰብ። እሺ ዘዳግም እንግዲህ በጣም ብዙ ሰው የሚጠይቁ ጥያቄ አለ ና እኔ ካለፈው ቪዲዮ ላይ እኔ አልተናገርኩም የትውልድ ቦታ የት ነው ምናምን እያሉኝ ነበርና አልተናገርኩም ነበረ እና እስኪ ያንተን ይኸው ዘዳግም የትውልድ አካባቢ ይገርማል ይገርማል።

አስበላለሁ። ያው በዚያ የተነሳ ፈልግ ነበር። ከዩኒቨርሲቲ እንደተመለስኩኝ እና ጓደኞቻችን እና ጓደኞቻችን ከዩኒቨርሲቲ የተመረቁ ሳይካትሪስት ነኝ በነገራችን ላይ እና ከዚያ ተመረቅኩኝ ሲል ምን ጥያቄ መጣብኝ መሰላችሁ? ቤተሰብ ስትመረቅ ማን አይቶ ነበር? አንተ ፎቶ ራሱ እኮ አይተናናቅም። አዎ፣ ያ ፎቶ አላየንም። ያየ ነው ካሜራማን፣ ፎቶ የተመረቁትን እናንተ ለማሳየት ለዛውም ሳይካትሪስት። እሺ፣ እንግዲህ አሁን ምርቃቱ ይቅርና እንግዲህ እኛ ደግሰን ደግሶልን ያልበላን ያኔ ነበር። ተውት ተውት፣ ያስመስል፣ ተውት። እሺ፣ እዚህ ጋር እንግዲህ ቤተሰቦች በጣም ብዙ ጥያቄ ተልኮልኝ ነው፣ በነሱ ነው እየጠየቅኩ ያለሁትና እስኪ አንድ ትንሽ ጠጠር ያለ ጥያቄ አለና፣ እስኪ አንተ እንግዲህ ብዙ ጊዜ የምትሰማቸው ሙዚቆች አውቃለሁና፣ እስኪ ለአንተ ምርጡ ዘፈን የምትለው በዚህ አስር ዓመት ውስጥ በዚህ አስር ዓመት ውስጥ ሳይሆን የምንጊዜ ምርጥ ይሆን። እሺ የምንጊዜ ምርጥ ይሆን። ግን ለእኔ ደግሞ ያኛውን ጥያቄ ትመልስልኛል

ዊ እንግዲህ የሰማችሁልን ነው። አንጀታችሁ ስ የገባ ሙዚቃ ነው የዘፈነው። እንግዲህ ቀጣይ ጥያቄ እንግባና ትወና ከገባ በኋላ የመጀመሪያው ክፍያ ስንት ተከፈለ? አይ በሰዓቱ በጣም አሪፍ ነበር። ባይ ዘይና ለይቶ አይ አምስት መቶ አንድ ሺህ ምናምን የሚከፈልበት ዘመን አይ ማጅራት እና መበታ አሪፍ ነበር ያኔ። እሺ የአምስት ደቂቃ ቪዲዮ ሰርተህ አታውቅ? አሁን ደግሞ ለየት እናድርገውና ከሰው የተሰጠ ለየት ያደርጋል። አዎ ብዙ ሰው እንደሆነ ይገኛል።

ያዘንኩበት ሰው ነው። ያስ የተረሰትኩባቸውን ቀን ነው እሱ አለኝ። ለራሴ የሆነ ጥያቄ ይኖረኛል። ግን ካቆምበት ጥያቄ ከዚሁ ቀየር እናድርገውና በጣም ያዘንኩበት ጭፍር ከዩኒቨርሲቲ ተፈትኝ የወጣው ቀን፣ ኤግዚት ኤግዛም ያለፍኩበት ቀን፣ የተመረኩበት ቀን ነው። ምን ሊሆን ይችላል ከዚህ በላይ? እያችሁት ነው። የተመረኩበት ቀን ነው። በስነ ስርዓት የተመረቀ ሰው ኤግዚት ኤግዛም ሰቅ ያለፍኩበት ቀን አልነግራችሁም ስንት

ከሀገር ውስጥ ብዙ ፊልሞች አሉ። ከሀገር ውስጥ እኔም በጣም ወድጄ ያየሁት ፊልም ነው። ግን የወንዶችን ጉዳይ ነው የመረጥኩት። የወንዶች ጉዳይ ስቶሪው በጣም የሚገርም ነው በጣም እና እሺ፣ አሁን ደግሞ የሆነ ሰው ነው ይህን ጥያቄ ጠይቅልኝ፣ አንተ ተጠይቀሃል እና እሱም ጠይቅልኝ ማወቅ ፈልጋለሁ ተባልኩና የምትወዳት ሴት አቀንቅ ከነዘፈራ ሚኪያ በኃይሉ ሰበቤ ሰበበይ እንዴት እንደምወዳት ሚኪያ በኃይሉ በጣም ነው የምወዳት። እያያች ነው ቤተሰብ እንግዲህ ደስታ ነ

በጣም በጣም ደስ ግን ቤተሰብ አሁን ደግሞ የእናንተም ጥያቄ የሆነ በጣም ብዙ ክራሾች እንዳሉ እናውቃለን እና ቤተሰብን ነውከአንዲ ራሽ ነ ቤተሰብ እንግዲህ አንድ ጥያቄ አለ እሱም ጥያቄ ልጠይቀው ፈለኩ እና እስኪ እሱን ከመጠየቅ በፊት ልብቅ በፍቅር ተሰብሮ ያውቃል ፈጣሪ የማናባቱም እንዳይሰበር። ፈጣሪ ወይ ልባችሁን እንጠገንላችሁ እንዳትሆን። ሲጀመር የተሰበሩ ነው የሚጠገነው። እንዳትሰበሩ እኔ ስራ ሳጣ የሚሰበሩ ነው። አሪፍ አሪፍ አባባል ነው፣ ደስ ይላል። ቤተሰብ ምንም አንለም። እሺ ማየት የምትፈልገው አገር ብራዚል

እንኳን ባይሆን ብቻ ነው። ብቻኛ አንድ ብቻ ነው፣ ለእናቴም ለአባቴም። ስለዚህ አንተ ግማሽ ነው፣ ስድስት ነው ብያለሁ እኮ ነው፣ ያውቃሉ። በጣም መጠየቅ የምፈልገው ነገር አለና ከአድናቂዎች የፍቅር ጥያቄ ተጠይቀ ታውቃለህ ወይ? የፍቅር ጥያቄ? አይ ቲንክ እንደዛ ሳይሆን ሰው ጀስት ሊወድ ይችላል። ሆነ ወድጃ በዚሁ ልግባል እና ሳላቋረጥ። የትዳር ጥያቄስ? ያው መጀመሪያ የፍቅር ጥያቄ አንዳንድ አለ። ምክንያቱም ከልቡ ከወደደ ከሱ ቀጥታ የትዳር ጥያቄ የሚጠይቅ አለና እሺ እንግዲህ ቤተሰብ እንዲህ እያልን መሀል ላይ ደርሰናል እና መሀል የመሀል ነገር አይሆንልን እንዲህ እያልን በደስታ መሀል ላይ ደርሰናል። እናንተም ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያደርጋችሁ ብሎ የተጫናችሁ ቀጣይም እንዳቀርብላችሁ የምትፈልጉት ተዋናይም ሊሆን ይችላል፣ ቲክቶከርም ሊሆን ይችላል፣ አይታወቅም። ብቻ እነሱን ኮሜንት ሴክሽን ላይ ያስቀምጡልኝ። ለቤተሰቡ አዲስ የሆናችሁም ሰብስክራይብ አርጉ። እንደምትረዱ ያብዳል። እኔ ሰብስክራይብ አርጉ ስል እሱ እያበደ ነው። ቤተሰብ አርጉ፣ እና ጥይቶ ሰብስክራይብ አርጉ። በጣም እንግዲህ ግን በኋላ ቤተሰብ የዩናይትድ አይደለማ የዩናይትድ አይደለማ ነገር ነው። እና ከኳስ ተጫዋች ነው፣ ጥያቄ ሳልጨርስ የሚመልሰው ነገር ነው። ሮላንዶ ያወራው እና አይደለም ኔማር። ሮላንዶ መላጣው ኔማር። አሁን ባለበት ስራ መስክ ወይም ደሞ በሌላ መስክ ሊሆን ይችላል፣ ካንተ ከወደፊቱ ቤተሰቦች ወይም ቤተሰቦች ምን እንጠብቅ ወደፊት? እንግዲህ ከተሳካስ የቴሌቪዥን ስራዎችና የሲኒማ ስራዎች ለመስራት አስበናል። ያሳካልን፣ አሜን። ያሳካልን ወንድሜ፣ አሜን። ያሳካልን እዚሁ ሙያ ውስጥ ያለ ሰው ስለሆነ በሱም ያሳምሩት። አሜን አሜን። እሺ ቤተሰብ፣ እንግዲህ አሁንም ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ኮሜንት ላይ ማንን ማቅረብ እንደምትፈልጉ ማንን ማየት የምትፈልጉትን ኮሜንት ሴክሽን ላይ አስቀምጡ። የደወል ምልክቷንም እንዳትረሱ። ይህ ቅድም ጠይቆኝ ነበርና አንድ ቃል ልግባለት በሁለት ሁለት ሳምንት ውስጥ ይሄ የፖስት ቪዲዮ ከሃምሳ ሺህ በላይ ቪው እና 10000 ሰብስክራይብ ከገባው ቪዲዮ እንደዚህ ሰርቼ ቁርጥ እያበላው ዩቲብ ላይ ፖስት አድርገዋል። አልጋ ብዝማትልም እንዲ፣ አልጋ ብዝማትልም እንዲ፣ ሰብስክራይበር ቁርጥ በሬ ብታር እዳያወጣው፣ አልጋ ብዝማትልም እንዲ። ይሄ ቪዲዮ አስር ሺ ቪው እና ሁለት ሺ ካለው አሁን ካለው ሰብስክራይበር ሁለት ሺ ሰብስክራይበር ይጨምራል። ሁለት ሺ ይጨምራል። ሁለት ሺ ትንሽ ሰብስክራይበር፣ አምስት ሺ ሰብስክራይበር አሁን ካለበት ሰብስክራይበር አምስት ሺ ከጨመረና ይሄ ቪው አሁን ካለበት ማለት አሁን አንድ ሺህ ምናምን አይደለ? ሁለት ሺህ ነው፣ ሁለት ሺህ ነው። በቃ አሁን አምስት ሺህ አረ ሆዴ ጮኸ። ምን ወገንታት፣ ምን እየጠበቃችሁ ነው? አረ ሆዴ ጮኸ። ቪዲዮ ይሰራል። ቪዲዮ ነው

እና ቤተሰብ የተሻለ ደረጃ እንዲደርስ ደግሞ አዳዲስ የጀመራቸው ነገሮች አሉት። ማለትም አንደኛው ዩቲብ ነው። ዘዳግም ተምቹ ብላችሁ እየገባችሁ ሰብስክራይብ አድርጉለት። የሆነ ቪዲዮ ፖስት ያደርጋል። እሱንም ላይክ፣ ኮሜንት እያደረጋችሁ ከፍ አርጉት። እሱም ብዙ አዳዲስ ስራዎች ይዞ ይመጣል። ከኔ ጋርም ብዙ ጊዜ እንገናኛለን፣ ወንድሜ ነው እና ቤተሰብ፣ አሁንም ለዚህ ቤት አዲስ ሆናችሁ ሰብስክራይብ አርጉ። የዘዳግም ተምቹንም ዩቲብ እየዳ ሰብስክራይብ አርጉ። አሪፍ አሪፍ ስራዎች ይዞ ይመጣል። እሺ እኔስ

ትልቅ ስራ ስሰራ በትወና ውስጥ አብሬው ብሰራ ብለ ተመኝተው የምታውቀው ሰው አለ? ከወንዳንድ ከዚህ ነፍሱ ማሩና ባባ በጣም ፋሚሊ እንግዲህ በዚሁ ፍርሃት የማነካየሽው እንዳትረሽው፣ አንድ ስራ አብራችሁ ስሩ፣ በጣም የሚወድሽ ነው። እኔ ግን ልጠይቅ ደስ የሚለኝ ጥያቄ አለ። ከመለስክልኝ፣ ከተዋናይ ከትልቅ አርቲስቶች ክራሻ አለን ማነች?

ያገኝሽ ደስተኛ ነው እና ቤተሰብ አሁን በድጋሚ ለዚህ ዩቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በቀጣይ ደግሞ ያሰቡላችሁ አርቅ የሆነ ተዋናይ እናንተ እምትወዱ እየወደዳችሁት ለብዙ ጊዜ ከእናንተ የራቀ አንድ ተዋና ያለ ና እሱና ቼጋብዝላችኋለሁ አሁንም ለዚህ ዩቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ደውል ምልክቷን ተጫኑ። ቤተሰቦችም ኮሜንት ጻፉልኝ። እሺ እንግዲህ ቤተሰብ እስካሁን በህይወት ለእናት ትልቅ ስጦታ ሰጥተዋት ያልከውን ስጦታ እስኪ ለቤተሰብ እስካሁን ምንም አልሰጠኋትም። ማለት ሰጥቻታለሁ ማለት አልችልም። አሁን ለእናቴም ካደረገችውም ከእናትነቷ ማንሳት ምንም ነገር አለቅም፣ ግን ፈጣሪ ከፈቀደ ወደፊት በጣም ብዙ ፕላኖች አሉ። ደግሞ እርግጠኛ ነኝ ይሳካሉ። እና በጸሎት ከጎን ሆኑ። ሁላችሁም ቤተሰቦቻችሁን አስደስቱ፣ በተጫቅበጣ ስፔሻሊ እናትና አባቶቻችሁን አንዳንዶቻችን ደግሞ የእናት የአባት ሆነ ሊያሳደቀ እንደ ድሎ ሁለቱ ላይኖሩ ይችላሉ። እና እንደ እናት ነው ያሳደጉ አባቶች ይኖራሉ። እንደ አባቱ ነው ያሳደጉ እናቶች ይኖራሉ። እና ከእነዚያ ውስጥ እንግዲህ ምናልባት ናት፣ እንደ አባቱ ነው ያሳደገች እናት ናት። እና እሷ ትክክል ነገር አስቤያለሁ። ወደፊት በጣሪ ያሳካል። የሁላችን አሜን ያሳካል። ይሄ የአባት ያሳካል። ደግሞ በጣም የድሯረ ጅብ ትፈራለህ አሉ አሉ ነው። አሉ አይደበቅም። የሰው ጅብ ነው፣ ጅብ ነው። እና ጅብ ፈራሉ ሲሉ ሰምቼ ወደ ሀረር ለወስደው እያሰብኩ ነው። ቤተሰብ ምን ትሉኛላችሁ? እና ቤተሰብ ከኛ ጋር ተደባልቀው መኖር ጀምረዋል። ቤተሰብ ወደ ሀረር ለወስደው እያሰብኩ ነው። እና ሀረር ያላችሁ ሰዎች እስኪ እየገባችሁ ኮሜንታር ስፖንሰር አድርጋችሁ ወሰድ ትፈልጉ ሰዎች ካላችሁ አዋሩኝ። እኔ ውስጥ በፍቃደኝነት ይዞ መጣለሁ። እንግዲህ ተምቹ ወይም ደግሞ ዘዳግም። እሺ ቤተሰብ፣ እንግዲህ እስከዚህ ሰዓትና እስከዚህ ደቂቃ አብሮን የቆይ ፈጣሪያችን አመስግኜ፣ እንግዲህ አንተም ፍቃደኛ ሆነ ኢንተርቪው ስለተቀበልከኝ በጣም አመሰግናለሁ። አንተም ትልቅ ደረጃ ደርሰን እንደማይ በጣም እርግጠኛ ነኝ ወንድሜ፣ አመሰግናለሁ። መልካም ስራ፣ መልካም የስራ ዘመን ይሁንልህ። ጋይስ እንወዳችኋለን። እየገባችሁ ሰብስክራይብ አድርጉ። ቅድም እንደተነጋገርነው ደግሞ ይሄ ቪዲዮ አስር ሺ ከታየና ጆሮ አምስት ሺ ሰብስክራይበር ከገባ አብረን ነው የምንበለው ው ካሜራማናችንም አሉ ሌሎች ሾችም ይኖራሉ። አንድ ኪሎ ቁርጥ ነው ያለው። አንድ ኪሎ ቁርጥ አብረን ነው የምንበለው። ግን ግን የቲማቲም ነው እውነት ነው አያሳስባቸውም ቤተሰብዬ በቃ ይሄ ቪዲዮ ከአስር ሺህ ቪው በላይ ካመጣና አምስት ሺህ ሰብስክራይብ ከጨመረ አንድ ኪሎ የሥጋ ቁርጥ ከነ ካሜራ ማኗ ብለዋለሁ <laughs> ከዛ በላው ደግሞ ቪዲዮ ሰርቼ ከ10 ከዛ በላይ የሆነ ቪዲዮ ሰርቼ ነው ፖስት ማድረገው። እሱን ምርጥኛ ነኝ ትክሱኛላችሁ። ቤተሰብ፣ ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ሁሉ ምርጥኛ ቻናል። ኮሜንት ሴክሽን ላይ እንዳቀርብላችሁ የምትፈልጉትን ነገር ኮሜንት ሴክሽን ላይ ያስቀምጡን እያልኩኝ ሰላም ቆዩልኝ፣ ቸሩልኝ። ወዳችኋለሁ። ባይ ባይ።